ትልቅ ታሪክ ሰራች ቅድስቴ፣ ለምሳሌ ብላ ድንግልናዋን ወርቋን ዓለሟን ሁሉ ነገሯን ሸጠችው። ብሩኬ በጣም ደነገጠ፣ ማመን አቃተው። እንዴት እንደዚህ ታደርጊያለሽ ቅድስቴ? ብሎስ ብሎ ሲላት ምንም የምናደርገው ነገር የለም። አንድ ጊዜ ሁኗል ሁኗል እና ደግሞ እኔ ለምሳሌ የማላደርገው ነገር የለኝም። አንድ ጊዜ እናቴ ብላ እስከ ጠራችኝ ድረስ ሕይወቴንም እሰጣለሁ አይደለም ድንግልናዬን ብላው አረፈች። ድንግልና ማለት እኮ ወርቅሽ፣ ዳይመንድሽ ነው ብሎ ቢላትም እንኳ ምንም ይሁን አይመለከተኝም፣ በቃ አንድ ጊዜ ሁኗል ሁኗል ብላ አለችው። ዳጣ በጣም ደንግጣ ማመን እስከሚያቅታት በሷ እጅጉን ተደነቀች። እንዴት እንደዝ ታደርጊያለሽ ብላ ብትላትም ምን ነው አንቺስ ብትሆኚ አይደለሽ እንዴ? ከሰውየው ጋር ያባባልሽኝ ግን እኮ ቅድስቲ በፍጹም የእውነት ትሸጫዋለሽ ብዬ አላሰብኩም ነበረ። እንግዳስ ሽጫዋለሁኝ ብላ አንድ ነጥብ አምስት ድንግልናዋን ሽጣ ለብሩኬ ለምሳሌ መታከሚያ ሰጠች። የምር በጣም ትልቅ ታሪክ ሰራች። በሌላ በኩል ዝና ማህሌትን ተዝቆ የማያልቅ ገንዘብ ሰጣት። ከዚህ በኋላ እኔ ስራ ሰጥችሻለሁ። ሞገስን ትገልዋለሽ፣ ብሩክንም ደግሞ ታሰቃየዋለሽ። ስለዚህ የብሩክን ቤት ድጋሜ እንድትገዥና ሌላ ቤት መኪና፣ ሁሉም ነገር እንድኖርሽ አደርጋለሁ ሀብታም አደርግሻለሁ። ነገር ግን ጥላትሽን እጎንሽ ማድረግ ስላለብሽ ኤፍራታን አጠገብሽ አድርገሽ ሁሉንም ነገር ነው የምትሰሪው፣ ብሎ ሲላት ምን ማለት ነው? እሷ እኮ ቀን ጠብቃ እየጣለች ነው። በዚህማ አልስማማም ዝና ስትለው፣ እንደዛ ከሆነ የፈለግሽውን ነገር አድርቂ። እኔ ዝና ግን ያልኩትን በሙሉ አድርጊያለሁኝ። አሁንም ቢሆን ገንዘቤን ሰጥቼ እነዚህን ሁሉ ልጆች ታጠፊያለሽ ብዬ ብዬሻለሁ፣ ብሎ ሲላት ማህሌት ተስማማች። የእውነት እጅጉን ልብ ይሰብራል። በሌላ በኩል ብሩክ የማይታመን ነገር ገጠመው። ሞገስ ለልጅነታችን ጓደኝነት ላሳለፍ ነው የልጅነት ጊዜና ምርጥ ጊዜ ብሎ ቼክ ጽፎ ሰጠው። ብሩክ እጅጉን ደንግጦ ማመን አቅቶት ሁሉ ምንድነው? ቆይ፣ የእውነት እኔ ግን ለእነዚህ ሁሉ ሰው የምገባ ነበ ነኝ ወይ? እኔ ኮ የማረባ አረመኔና ጨካኝ ነኝ። ሀብትና ንብረቱን አሳጥቼ ሳይቀር ሚስቱንም ደግሞ ከፊት ለፊቱ ነው አንስቼ ለዛ ለማይረባ ለዝና የሰጠሁት በማለት በጸጸት ተንገበገበ። ዳጣ ብድጋለችና አንድ ጊዜ የሆነ ሆኗል። እውነት ለመናገር ሙጎ ግን እንደዛ አይነት ሰው አይመስልም ነበር። ግን በጣም ታምረኛና የእውነቴን ነው ምልህ እጅጉን አደገኛ፣ በጣም ምርጥ ጓደኛህ ነው ደኛህ ነው ስለዚህ የግድ ልትጠብቀው ይገባል ብላ ዳጣ ብሩኬን አስጠነቀቀችው እኔ ምን አፋለኝና አሁን ደውለህ አመስግነው ስትል በፍጹም እኔማ ደውዬ አላመሰግንም። ምክንያቱም እኔ ምን አፋለኝ፣ ምን ጆሮ አለኝ ምን የምናገረው ነገር አለኝ ብቻ ግን የእሱን ውለታ እኔም ቀስ ብዬ የምከፍል ያድርገኝ ልጄ ብቻ ታክማ ትዳን አለ እንግዲህ ቅድስቴ በጣም በሚያሳዝን ሁኔታ ካስረከበችው በኋላ እንዲሁም ደግሞ ምሳሌ ልትታከም በመሆኑ እጅግ ደስ ብሏቸዋል። አሁን ላይ ዳብል ደስታ ነው። በአንድ በኩል የቅድስቴ ድንግልና፣ በሌላ በኩል ደግሞ የመጎስ መኪና ሽጦ ለብሩኬ ሲሰጠው ምንም ያህል እንኳ ልቡ ቢሰበር ነገር ግን የእውነትም ታምርና በጣም ትንግርት የተፈጠረው ነገር ደስ ብሎታል። ሰላም ሰላም፣ ውድና የተከበሯችሁ የህያ ቤቱ ቤተሰቦች፣ እንዲናችሁ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደ ቀጠለ ይገኛል። ማህሌት እዛ ካፌ ቤት እዳ እዝና ላይ ዘነበችበት። እንዴት እንደዚህ ታደርገኛለህ? አንተን አምኜ ካንተ ጋር ሁሉንም ነገር ጨርሼ እንዴት ሁሉንም ነገር ታስርሰኛለህ ብላ ስትለው አርፈች ተቀመጭ። እውነት ለመናገር መጀመሪያ ላይ እጅግ ጠንካራና ብርቱ ሴት አድርጌች ነበር። አሁን ላይ ግን የእውነትም አትረቢም ብላ አለች ሲላት፣ ምን ማለት ነው አትረቢም ማለት ታዲያ ትረቢም ማትረቢም ነው የእውነት። አሁን እስኪ ነገሪኝ፣ እኔ ላንቺ ያላደረግኩት ነገር አለ? በቃሌ ተጠብቂ ያለሁ አንቺ ግን ቃልሽን ሳት አጥፊት ቃልሽን አጥፈሻል። ብዙ ነገር አድርገሽልኛል። እና አሁንም ቢሆን ያደረጉሽን ነገር ንገሪም ብሎ ሲላት መጎስ ቪዲዮውን እንደለቀቀባትና በግድ አብሯት እንደተኛ እንዳደረገች አርጋ ተናገረች። በሌላ በኩል ብሩኬ ደግሞ አንድ ጊዜ በጥይት እንዲሁም ደግሞ ከቤት አስወጥቶኛል ያውች ቅድስት ተብዬዋ ዳጣ ሁሉም አሰቃይተውኛል እና ታዲያ ለዚህ ሁሉ እንዲህ በዋዛ ልትለቅያቸው ነው ወይ ትበቀያቸዋለሽ? ብሎ ሲላት ምን ማለት ፈልገህ ነው? እኔ እኮ ምንም ነገር የለኝም አለችው። እህ ታዲያ ምንም ነገር ባይኖርሽ እኔ ሁሉን ነገር እሰጥሽ የለም ወይ? ብቻ አንቺ ተበቀይልኝ እንጂ ብሎ ዝና ማህሌት እንድትበቀለ አደረጋት። እሷም ደግሞ እኔ በእኔ በኩል ማዕት ሰዎች አሉብኝ አሉልኝ፣ ስለዚህ አንተ የፈለከውን ነገር አደርጋለሁ አንተ ብቻ ጊፍቱን ስጠኝ ብላ ተፈራረሙ። ማህሌትና ዝና ገንዘባቸውን ሸሪንግ አድርገው ሞገስንና ብሩኬን ለመቅበር። በሌላ በኩል ዳጣ ቤተሰቦቿን ለመፈለግ ከሞገስ ጋር ድብንቅ ስትል ሞገስ እኔ ምልሽ የእውነት አንቺ አሁን ዘመድ አለኝ ቤተሰብ አለኝ ታያለሽ እያለ እየሳቀባት፣ አንቺ ኮ ዘር ያለሽ ሁሉ አይመስለኝም ብሎ ሲላት ጅጉን ተናደደችበትና እንዴ፣ እንደዚህ እንድትለኝም አልፈልግም፣ ሙጎ፣ ምን ማለት ፈልገህ ነው? ያለ ዘሬት ተፈጠራለ እንዴ? እኔ እንደውም እናት አባቴ ምን እንደሚመስሉ፣ ምናልባትም እኮ እህት ጠባቂ ወንድምም ጠባቂ አገኝ ይሆናል። እንደዚህ እንድትለኝ አልፈልግም፣ ባክተወኝ፣ በቃ እያለች አለች። ከዛ እኔ እኮ ተረጋጊ፣ እንደውም ታውቂያለሽ፣ እኔ እየቀለድኩ ነው እንጂ ኤቢኤስ ላይ አቅርቤ የእውነቴን ነው የምልሽ። ሁሉንም ነገር አስተካከልልሻለሁ ብሎ ሲላል እንደዛ በላ። ደግሞ አሁን እንደዚህ ላጠፋኸው ጥፋት ትክሰኛለህ፣ ትጋብዘኛለህ አልያ ደግሞ ይቅርታ ቅርታ ላደርግልህም ብላለችው። እንዴ ምን ማለት ፈልግሽ ነው? አንዳንዴማ ልጅ አደርግሻል አረም ጎ እና ታዲያ ልጅ አይደለሁ እንዴ? ታዲያ ልጅ አይደለሁ እንዴ? ትሰማለህ አንተም ቤተሰቦችህን እንዲሁም ደግሞ ታስደስታለህ። ማለቴ በባለፈው ያው እናትህ ገጠር ላሉት ቃል ገብታ የለ አንተም ቃልህን ጠብቀህ ሉላንም ታገኛለህ፣ ብሩኬም ደግሞ ልጁ ታክማ ትድናለይ፣ እኔም ቤተሰቦቼን አገኛለሁ፣ ቅድስቴም ደግሞ አንድ ሰው ስለምታፈቅር የምታፈቅረውን ሰው ታገኛለች፣ ሁላችንም ህይወታችን ይስተካከላል እያለች ጸሎት ጀመረች። ባክሽ ተይኝ እስኪ ይልቁንስ የብሩክ ልጅ እንዴት ሆነች? ብሎ ሲላት፣ አላውቅም ባክህ ሐኪም ቤት ወስዷት። ከዛም በኋላ ምንም አትልም። ነገር ግን በዚህ ሁለት ሳምንት ውስጥ የማትታከም ከሆነ፣ ኧረ ጭራሹንም በዚህ ሶስት ቀን ውስጥ የማትታከም ከሆነ ትሞታለች ተብሏል። ምን እና ታዲያ ያሳክማታ፣ ከየት አምጥቶ፣ ሁሉንም ነገር በእርግጥ ሽጧል። ነገር ግን የግድ አንድ ነጥብ አምስት ያስፈልገዋል ብላ አለችው። አይዞሽ ያገኛል። ምሳሌም ደግሞ ምንም አትሆንም። ታውቃለህ ግን አባት ለልጁ እንደዚህ ይሆናል፣ ምጎ የእውነት እጅግ ገራሚ ሰው ነው። ብታየው እኮ ስብርብር ብሏል። አዎ፣ ቢሆን ነው የሚሻለው። እናም ደግሞ ይሆናል። ልክ ነሽ። የእውነት ግን የኔም ቤተሰቦች እንደዚህ ይሆኑልኛል ምጎ ለምንድን ነው የማይሆኑልሽ? ከዛ ስታለቅስ የምር ግን የእውነት ለእናን ለአባትሽ ነው የምታለቅሽው? አዎ። እናንተ ኮ አትረዱኝ፣ አትጠይቁኝም እንጂ እኔ ሆድ ውስጥ ብዙ ነገር አለ፣ ብዙ የታመቀ ነገር አለ ነገር ግን እናንተ የምስቀውን የምጫወተውን እንዲሁም ደግሞ ጥሩ ፊቴን ነው እንጂ የምታዩት ሌላ ድብቅ ማንነቴን መቻይታችሁት ብላ ለሞገስ ስትናገር፣ ሞገስ ደግሞ እቅፍ አደረገና አጽናናት። በቃ አይዞሽ፣ ሁሉም ነገር ፈጣሪ በፈቀደው ሰዓት ይሆናል። አይዞሽ አብሽሬ ብሎ አፈላልግልሻለሁ ብሎ ቃል ገባላት። በሌላ በኩል ዳጣና ቅድስቴ ወጥ እየሰራች ቅድስቴ እኔ ምልሽ እስኪ አንድ ነገር ላማክርሽ ነበር በእናትሽ ብላ ስትል እናት ሳይኖረኝ በእናትሽ ማለት ግን አይከብድም እንዴ ምን ማለት ፈልገሽ ነው አለቻት እንዴ ተረጋጊ እኔ እኮ እንዲከፋሽ ፈልጌ አይደለም ነገር ግን የሆነ ነገር ልሸጥ ፈልጌ ነበር ምንድን ነው የብሩክን የቤት እቃ ፈለግሽው እንዴ ውይ ቆይ አንቺ ዳጣ ደግሞ ሁሌ የቀልድ አይሰለችሽም እና ታዲያ ምን ልበል ሌላ ምን የሚሸጥ ነገር አለ ባለፈው አንቺ ድንግልና ይሸጣሉ ምናምን ብለሽኝ የለም ምን እና ታዲያ ልቦሽ ሽሪው ነው። እየቀለርኩ አይደለም እንዴ ቅድስቴ። አረ ተረጋጊ ቅመሟ። ምን ማለት ፈልገች ነው? ልሸጠው ነው እኮ መታከሚያ። ምን? አዎ በቃ የግድ ምሳሌ ታክማ መዳን አለባት፣ ካልሆነ ግን ብሩኬ ይሞታል ብላ አለች ቅድስቴ። የምርሽ ነው? አዎ ሰው እንድታገናኘኝ ይፈልጋለሁ ብላ ያለውል በግድ አዳጣም አገናኘቻት። ሰውየው በጣም ሽማግሌና በጣም የጃጀ ስለሆነ ደወለችለትና፣ እህ ቆይ አንቺ ብሩኬም እየፈለገች ነው፣ እኔም ደግሞ ስልክሽን ዘጋሽብኝ እኮ ምን ላርግ ብለሽ ነው? እውነት ለመናገር ከመጣኋ ጀምሮ ሰውየው ጠጭ ነው ጠጭ ነው ነገርኩሽ። ቅመሟ እንዳትጠጭ እንደውም አንቺ አሰማምጭ የጠጣሽ መስለሽ እንጂ በፍጹም ካልሆነ ጉን ጉድ ይሰራሻል ብላ አለቻት። እንዴ እውነት ለመናገር ሰውየው በጣም ትልቅ ነው እና ታዲያ ወጠጤ ለማገኘት ነበር የሄድሽው አትርሺ ምሰሪውን ስራ አትርሺ፣ ብላለቻት እንዴ፣ ዳጣ ታዲያ ትቆጭኛ በስነ ስርዓት አዋርኝ። ቅመሟ ይቅርብን ብየሽ ነበር። ይህ ነገር የእውነት ቡራ የሰማ ቀን እኔን ዘልዝሎ ነው አጥንቴን ስጋዬንም ለውሻ የሚሰጠኝ። ባክሽ፣ እሱን ታይው እሱ ማንም አይሰማም። ነገርኩሽ፣ ለሞገስም እንኳ ቢሆን እንድታወሪው አልፈቅድልሽም። እና ይህ ባንችና በእኔ መካከል ይቀራል። እና ደግሞ አትርሺ ምሳሌ መሆኗን ብላ ለዳጣ ቃል አስገባቻት። ዳጣ ዝም ብላ መላው ዝም ብላ ማበድ ሆነ ስራዋ። ወርቁን እኮ ቦሸረችው እያለች ስትል ግራ ገባው ብሩኬ። በሌላ በኩል ዳጣ ለብሩኬ አሪፍ ሰርፕራይዝ ይዛ ለመጣች ዝለል ዝለል ስትለው፣ እንዴ፣ አረ ተረጋጊ፣ እኔ እኮ ልጅ አቅፍ ያለሁኝ ተዋት፣ እዚህ አስተኛታ። እህ ምንድን ነው እንቺም? እንኳን ደስ ያለሽ በማለት ምሳሌን ደስታውን ድብልቅልቁን አወጣችው። ትናገሪ፣ እንደው ተናገሪ፣ መታመማን አታውቂም እንዴ? አረ እባክሽን እያለ ቢለምናትም እንኳ ታሪክ ተፈጥሯል፣ ትንግርት መጥቷል። ምንድነው? ተረጋጊ። አንተ ግን ምን አይነት ምርጥና ጀግና ወንድም ነው ያለህ፣ እኮ ነገርኛ። ምንድነው? ሞገስ ነው ሞገስ። ምን ሆነ ደግሞ? ብቻ መጥፎ ነገር አለኝ። አረ ተረጋጋ፣ እንደዛ አይደለም። ይሄው በቃ መሄድ ትችላለህ። ምሳሌ ልትታከም ነው። ምን? አዎ። እኔ እምልህ ብሩኬ ግን ሞገስ ያለህን መስማት አትፈልግም? ተይው መጥፎ ነገር ከሆነ እባክሽን፣ ተይ። እንዴ እኔማ ወደ ኋላ አልልም። ለማንኛውም ላሳለፍነው ጓደኝነት ነው ብሎሃል። ወይኔ ወይኔ! ግን እኔ እንደዛ በድዬው፣ እሱ አሁንም ለእኔና ለምሳሌ ያስባል። ፈጣሪ እኔም የሱን ውለታ የምከፍልበት ያድርገኝ፣ ብሎ አለ። ማህሌት ኢፍራታን አሁንም ኢፍራታ ጋር ገንዘብ እሰጥሻለሁ ግን አንቺ ጋር መኖር አለብኝ ስትል ኢፍራታ ተጠራጠረቻት ምን ፈልገሽ ነው ለምን ዝና ጋር ሂደሽ ምን አለሽ ብላ ብትላትም አይ ምንም ግን ዝና ላጠፋው ጥፋት ካሳ ሊሰጠኝ ስለወሰነ አንቺ ጋር ሼሪንግ እገባለሁ ብላ አሰማመጠቻት ከዛ ኢፍራታ ግራ ገባት ውዴ ህያብዬ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር በቀጣይ እስከምንገናኝ ቸርቆዩ ሀገራችንን ሰላም ያድርግልን ላይክ ሼር፣ ኮሜንት አይረሳ። እወዳችኋለሁኝ። ሀገራችንን ሰላም ያደርግልን። ባይ ባይ